አይ ሰላም ሰላም! እንዴት አላችሁ? የድል ቤት ነው። ዛሬ ከማለዳ አንስቶ የረፍት ቀኔን እንዴት እንዳሳለፍኩኝ የቀን ውሎን አብረን እንውላለን ማለት ነው። ስለዚህ ቭሎግ መሆኑን ነው አደለ? እንግዲህ ቭሎግ መስራት እንዴት ከባድ መሆኑን ዛሬ ነው ያየሁት። ያው ማለዳን እንግዲህ ነቃው። ያው የስራ ቀን ስላልሆነ አረፋፍ ደን ነው ዛሬ የምንነሳው። ስለዚህ አረፋፍ እጄን የተነሳሁት። ያው ባልነሳ ደስ ይለኛል፣ ግን ደግሞ ግዴታ ስለሆነ ነው። ውጭው በጣም ነው የሚያምረው። በቃ እንትኑ አሁን ሰመር እየገባ ስለሆነ ደስ የሚል ብራይት የሆነ ማለዳ ነው ያለው ና በቃ ውጭውን አይታችሁ ስትጀምሩ ራሱ በቃ ደስ የሚል ስሜት ይፈጥራል። አየሩም በጣም ደስ የሚል ነው። ወክ ብታደርጉም ብትወጡም አሁን ላይ በጣም ደስ የሚል ነው። አይበርድም፣ ብዙም አይሞቅም። እንግዲህ በማለዳ አልጋ አንጥፎ መነሳት ለሁሉ ነገር ጥሩ ነው ይባላል። ጎበዝ አይደለውም አልጋ ማንጠፍ ብዙ ጊዜ ባለቤቴ ስራ ነው፣ ግን ደግሞ ያው እሱ ቀድሞ ከሄደ ደግሞ ራሴ ማንጠፍ ስለሚገባኝ እንደ ነገሩ ሞክር ያለውኝ እንዳትስቁብኝ፣ አልጋ እንኳን ብዙ ጎበዝ አይደለሁም። ከዛ እንግዲህ ወደ ክችን ከመሄድ በፊት ራስን መተጣጠብ ራስን ማዝራት ጥሩ ነው። ስለዚህ በጠዋት ፊቴን ምኔን ተጣጠብ ና ሀይል ኢነርጂ አድጅ ያገኛለሁ። እዚህ ጋር አልቀረጽኩላችሁም እንጂ ጸሎትም አለኝ ማለዳ ስነሳ እግዚአብሔር፣ በሰላም ላሳደረን አምላክ ምስጋና ማቅረብ መርሳት የለብንም። አንድ ቀን አልቆ ሌላ ቀን የሚጨመርልን በእግዚአብሔር ቸርነት ስለሆነ ማለት ነው። እንግዲህ እንደዚህ ትጥብልና የሁል ጊዜ ሞስቸራይዘር የኔ ሴራቪ ነው የምጠቀመው፣ ብዙ ጊዜ እንደነገርኳችሁ ይስማማኛል። እሱ ነው ሞስቸራይዘር የምጠቀመው። ግን የትኛውም ቢሆን ማለዳ ወደ ጓዳ፣ ወደ ስራ፣ ወደ ሌላ ክንዋኔ ከመግባታችን በፊት የራሳችንን ፊት ጠብቀን ትሪት አድርገን ቢሆን ስኪንኬራችን አድርገን ቢሆን ቆንጆ ነው። እንግዲህ ግችን ደግሞ ይጠብቃል። እዚህ ሀገር ያው ሁልጊዜ እንደምላችሁ ሁሉም ጋር እናንተ ናችሁ። እናትነት፣ ሚስትነት በደንብ የሚፈተንበት ሀገር ነው። የመጣ ነው። ቁርስ ከሊ ያዘጋጅ የሚባል የለም። ለልጆቼ እንቁላል ጠበስኩኝና ከጁስ ጋር እንደዚህ ያቀረብኩላቸውና ዛሬ እንግዲህ እረፍት ቀኔ ስለሆነ ሌላ የጓዳ ስራ ከመጀመሬ በፊት ራሴን ሚታይም አለኝ ራሴን ቲኬር ማደርግበት ጸጉሬን የምቀባበት ፕሮግራም አለኝ። ውህድ ይሄ ከአቮካዶ ከሙዝ እና ከተለያዩ ዘይቶች ተቀላቅሎ የተሰራ ውህድ ነው። ይህን እንድሰራላችሁ ከፈለጋችሁ ኮመንት ላይ ከጻፋችሁልኝ ውህድ የጸጉር ውህዶች ብዙ ስለምሰራ እንዴት እንደሚሰራ ላሳያችሁ እችላለሁኝ እና በዚህ በሳምንት አንድ ቀን ቤት መሆን ቀን እንደዚህ ራሴን ርስርስ ማድረግ ደስ ይለኛል። ምክንያቱም ሴቶችዬ፣ እናቶችዬ ራሳችንን ስንጠብቅ ለቤተሰቦቻችን ልጆቻችንም እንተርፋለን። እኛ ደስተኛ ስንሆን ደስተኛ ልጆች፣ ደስተኛ ቤተሰብ ይኖረናል። ስለዚህ የአትስ ነፊ በፕሮግራም ከተጠቀምነው ሁሉ ሰዓት ይበቃናል፣ ሁሉ ለሁሉ ነገር ጊዜ ይበቃናል። ዋናው ነገር ጊዜ አጠቃቀማችንን ማወቅ ነው። ስለዚህ ቁርስ ካበላው በኋላ ቀጥታ ራሴን ወደ መንከባከብ ነው ሄድኩት። ምክንያቱም ይሄን ተቀብቼ እሱ ደግሞ ስቲሚ የሆነ እኔ ሌሎች ስራዎች የማከናወን ስለምችል ለዛ እድል ይሰጠኛል ማለት ነው እና ሴት ልጅ ራሷን ስጠብቅ በተለይ ደግሞ ባለን ተፈጥሯዊ ነገር ለማማር ለመዋብ ራሳችንን ስንጠብቅ ቆንጆ ነው። ጸጉር ደግሞ በሳምንት አንድ ቀን እንደዚህ ውህድ እየተቀባን ስንታጠበው የእውነት የንመላችሁ ይረዝማል ምናምን አልላችሁም ግን የሚያምር ቆንጆ ቴክስቸር ያለው ጸጉር ይሆናል ብታያይዙት ብትሰሩት ለሹሩባ ቢሆን ለሰዓት ቢሆን ለምንም ነገር የሚያምር ይሆናል። አይበጣጠስም። እዚያ ገር በጣም ይበጣጠሳል። ከዛ ከዛ ትታደጋላችሁ እና በቃ አስር ደቂቃ የማይፈጅ ነገር ነው። ቤታችሁ ውስጥ ያለውን የትኛውንም ፍሩት በቃ ተበላሸ ብለን ምንጥለው አቮካዶ፣ ምን ብዙን አድል ያለው ስለዚህ፣ እሱን ቅብት ብለን እንደዚህ እንደዚህ ቅብት አድርጎ እንግዲህ ሻሽ ስር ከተደረገ ላስቲኩ ከታች ካለ እንደ ስቲም ነው። ሰዓት ደግሞ የሌለው ሰው ስቲምን መግባት ካክስን መግባት ይችላል። እኔ ግን ያው ዛሬ ቀን ሙሉ የቤት ስራዎችን እየሰራራው ስለምውል ለዛ ነው እንግዲህ ሚታይሜን ጥቃ አደረግኩ አይቀር ፊቴንም ደግሞ እንከባከባለው እንደዚህ ማር እርጎ ነው። ሲኒ ላይ ቀደም ያድርጌ የመጣሁት እቃው ትልቅ ስለሆነ የእርጎ አላመጣሁትም እና ቱ ማሪክ ትንሽ እርድ ማለት ነው። ስለዚህ ማር እርድና እርጎ በቃ ይህ በጣም ሲምፕል ነው። በደንብ ታዋህዱት አላችሁ በደንብ ሲመታ እንትን እያለ ይሄዳል። ስለዚህ ለፊት ይሄ በተለይ በቃ የተቋቁ ነገር ለሚያስቸግረን፣ ፀሐይ ለጎዳን በሳምንት ሁለት ጊዜ እንደዚህ አይነት ትሪትመንቶች እንደው አንዳንዴ ቡና ከማርጋ ማድረግ እንችላለን። ሩዝም ቀቅለን ሩዝ መቀባት እንችላለን። ተልባ ማድረግ እንችላለን። በጣም ኢዚ ነገሮች ናቸው ጊዜ የማይፈጁም። እንደውም ስርት ታርጋችሁ ደግሞ በቃ ሙልት ሙልት ታርጋችሁ ፍሪጅም ካስቀመጣችሁ ኤኒታይም ባገኛችሁት አጋጣሚ ቁርስ እስክትሰሩ ሊሆን ይችላል ከቤት እስክትውጡ ባለችው ባላችሁ ደቂቃ ሊሆን ይችላል እና ኤኒ ታይም ራስ ለመጠበቅ ሰዓት የለኝም ጊዜ የለኝም የሚል ምክንያት ብዙ ውሃ ያነሳም፣ ስንፍና ካልሆነ እና ለራስ ቦታ አለመስጠት ካልሆነ፣ ብዙ ጊዜ እናትነት፣ ሚስትነት ያው ሌሎችን መንከባከብ ላይ ልጆቻችንን፣ ባሎቻችንን፣ ጎረቤት፣ ጓደኛ፣ እናት፣ አባት መንከባከብ ላይ እናተኩራለን። ግን ከራስ ሲጀምር ጥሩ ነው። ራሷን የምትንከባከብ ሴት ለሌላውም ትተርፋለች ብዬ አምናለሁ እና ለዚህ ቅብት ብለን አንገትም አይቀርም ሁሉ ነገር ከበት ብለን እንትንላለን እንግዲህ። ሴት ልጅ ያለው ሰው ደግሞ ያደረጋችሁትን ነው እንድታደርጉላት የምንጠይቀው። ለሴት ልጅ ምን እንግዲህ ጸጉሯን ቀብቻት ነበረ፣ ፊቷን ደግሞ እንደዚህ እሷም ህድ በእርግጥ አያስፈልጋትም ፊቷ ምንም አሉንም፣ ግን እንድት ለምደው ራስ መጠበቅንም እንድታቅ በሚል እሺ ብላኛለች። በነገራችሁ ላይ እዚጋ ወጥያቁላለውም ነው ከመሀል ስትመጣ እሷም እንትን እያልኩ ያሉት። ምክንያቱም ልጆቻችን የምናደርገው ነው ነገ ድጋሚ የሚያደርጉ። ስለዚህ አንቺ ጎበዝ እናት፣ ራስሽን የምትጠብቂ፣ ለራስሽም ለቤተሰብሽም ለሁሉም ቦታና ጊዜ ያለሽ እናት ኮንሽ፣ እሷም እንደዛው ነው የምትሆነው። ስለዚህ የምናደርገውን ማሳየት ነው። ጊዜ አጠቃቀማችን ራስ አጠባበቃችንን ያዩትን ነው የሚሆኑትና ስለዚህ ለዛ አንስነፍ እንደዚህ አድርጌ እጅን ተጣጥቤ ሙሉ በሙሉ ወደ ኪችኔ ገብች አለሁኝ ማለት ነው። እዚህ ሀገር እንግዲህ ለሳምንት ወይም ለሶስት ለአራት ቀን አንድ ኩክ አድርጋችሁ ነው የምታስቀምጡት። ምክንያቱም ሰዓት አይኑርም ስራ ትሄዳላችሁ፣ ምናምን። ለዛ ዛሬ እንደዛ በርከት አድርጌ ነው የምሰራው ለአንድ ለሶስት ለአራት ቀን የሚሆን ለዛ ሽንኩርቴን እያበሰልኩኝ ነው ያለሁት። እንጀራ አጋግራለሁ። ብዙ ስራ ነው የምሰራው። እዚህ ጎን ለጎን ነው። እግዚአብሔር ከሰጠን ሴቶች ጥበብ ደግሞ ይህንን አንድ ላይ የምንሰራበት ነው። አንዳንዱ ነገር እየቀረስኩላችሁ አይደለም ከጎን የው ምስሬን ሰራው እንደዚህ ደግሞ አልጫ ሰራው። ይሄ ደግሞ ነጭ ሽንኩርት አንድ ፈጭቼ ነው የማስቀምጠው። ምክንያቱም ስራ ያቀላል። ዘዴ ካልተጠቀምን ከባድ ነው። ነጭ ሽንኩርቴን ፈጭቼ ይሄ ለብዙ ጊዜ ይሆነኛል። ፍሪጅ አረገዋለሁ ማለት ነው። ዳግቦ ደግሞ ለቁርስ በቀጎን እያቦካውኝ ነው ያለሁት። ይህ ሁሉ ሲሆን ይሄው እንደዚህ እየተቀለጠለጠ ነው፣ ፊቴም ጸጉሬም እንደምታዩት። ለዚህ ዳቦ ደግሞ ኩፍ አለ ለዚህ እሱም ደግሞ ኦቨን ውስጥ እናስገባዋለን ማለት ነው። ያው ለቪዲዮ ፍጥነት ቶሎ ቶሎ አልኩ እንጂ ያው ስራው ትንሽ ጊዜ ይወስዳል። ግን ቢሆንም አቀናይተን ሁሉንም ከጎን ለጎን ፕላን አድርገን አብረን የምናስኬድ ከሆነ ምንም ችግር የለውም። ሁሉም ጋር እንደርሳለን ማለት ነው። ሁሉንም በፕሮግራም ማድረግ እንችላለን። ለዚህ አሁን በግማሽ ቀን ውስጥ ነው እነዚህ ነገሮች ሳደርግ ያለሁት እና ኦርጋናይዝድ የመሆን ፕላን የመሆን ጉዳይ ነው እንጂ ሁሉንም አብረን ማስኬድ እንችላለን ማለት ነው። ዳቦ ኩፍ ብሏል። እንግዲህ ለቁርስ ልጆች ልክ በርገር ዳቦ እንደሚባለው ነው እንደዚህ አይነት ዳቦ ይወዳሉ። ዳቦን በእንቁላል በወተት እና ትንሽ ስኳር፣ ትንሽ ጨው፣ እንዲሁም የዳቦ ቅመም አድርጌ ነው ያቦካሁት። ካሜራ አድርጌ ማለት ነው። ለዚህ ትንሽ ካሜራው ቶሎ ብድጌ ያደርገዋል፣ ብዙ አይቆይም። ለዚህ እዚህ አሁን ፓትራው ላይ ደግሞ እንደዚህ አድርገውና ትንሽ ኩፍ እንዲል አስቀምጠዋለሁ። ይሄ በተለይ ለቁርስ በጣም ቆንጆ ነው ለልጆች ከእንቁላል ጋም ከሻይ ጋር ከወተት ጋር ማርጋችሁ ብትሰጧቸው በምንም ነገር ለልጆች ጥሩ ነው። ኦርጋኒክ ዱቄት ነው የምትጠቀመው። ካልፈለጋችሁ ደግሞ ጥቁሩን ዱቄትን መጠቀም ትችላላችሁ። ያው ብዙ ዳቦ ማብዛት በእርግጥ አይመከርም፣ ግን ያው ልጆች ናቸው እነሱ ስለሚንቀሳቀሱም በርን ያደርጉታል። ለዛ ለእነሱም ለእኛም ማለት ደግሞ አንዳንዴ እንደዚህ ረፍት ቀን ሲሆን ቡና ለመጠጣትም ለእንደዛም ይሆናል ማለት ነው እና ይህው በጣም ያምራል። ይሄ ኩፍ እንዲል ስንት ተወዋለሁ ማለት ነው። ትንሽ ኩፍ ሲል ራሱ ያምራል። ከላይ ደግሞ ለከለሩ እንዲያምር እንቁላል እንቀበዋለን። ካልፈለጋችሁ ዘይት መቀባትም ትችላላችሁ። ቆንጆ ያደርገዋል። ከለሩ ሻይን የሆነ የሚያምር ከለር እንዲኖር የምንገዛው ውጭ እንደምንገዛው ዳቦ ሳቢ ከለር እንዲኖረው ያደርጋል ማለት ነው። ስለዚህ እንግዲህ ው እንደዚህ እያልኩኝ የእረፍት ቀኔ እረፍት ነው እንግዲህ የሚባለው አደለ፣ ግን ያው ደግሞ የቤቱ ስራ ደግሞ ይጠብቀናል። ምክንያቱም ይሄ እረፍት ቀኔ በአግባቡ እንደዚህ ፕሮግራም አርጌ ማድረግ የሚገባኝን ነገር አላደረግኩም ማለት ሳምንቱን ከስራ ጋር ከእንቅልፍ ጋር ልጆች ትምህርት ቤት ከማድረስ ጋር ከዚህ ጋር ተደራርቦ ሌላው የቤት ስራ በጣም ጫና ይሆናልና፣ ስለዚህ የቤት ስራዎቻችንን በፕሮግራም እስከሰራን ድረስ ምንም የሚከብድ ነገር አይኖረውም፣ ቀላል ነው የሚሆነው። ይሄ ደግሞ የተዘጋጀ ሳልመናሳ ነው። ራይስ ስለምሰራ አብረን ከራይስ ጋር እንደ አንድ የምግብ ሜኑ ይሆናል ማለት ነው። ይሄ ያልተዚያኛውንም ያልተዘጋጀውንም አድርጋ ገዝታችሁ ቀምማችሁ መስራትም ትችላላችሁ። ይሄ ኦልሬዲ ተቀምሞ ሁሉ ነገር ተዘጋጅቶ የመጣ ስለሆነ ኦልሬዲ አውጥቶ ባትራ ላይ ደርድሮ ኦቨን ውስጥ መክተት ስለሆነ ብዙ ሰዓት አይወስድም። ጊዜ የሌላችሁ ጊዜ ማድረግ ትችላላችሁ። የምትፈልጉትን ቅመማቅመም መጨመር ትችላላችሁ። እንደዚህ አድርጌ እንግዲህ ኦቨኔ ውስጥ ከትታችኋለሁ ማለት ነው ከዛ በኋላ ያው ትንሽ ሰዓት ኩፍ እንዲል እተወዋለሁ። ዳቦንም በአንድ ጊዜ ያው መብራትም ለመጠቀም ሁለቱንም በአንድ ጊዜ ነው የማስገባው፣ ግን ያው ሳልመኑን ቀድሜ ያወጣዋለው። ዳቦም እንደዚሁ አንድ ሀያ አምስት ደቂቃ በኋላ እንደዚህ የሚያምር ኬክ የመሰለ ዳቦ ሆኗል። ዳቦ እስኪወጣ ከጎን እንጀራዬን ደግሞ እየጋገርኩ ነው እንደምታዩት። ያ እንግዲህ ሁሉም ሁሉንም ነገር ጎን ለጎን እንጀራ ብየጋገርኩ ራይሴ ደግሞ ያው ሩዙ እየደረሰ እንደዚህ ልጆች ከካሮት ጋር ብቻ ስለሚወዱ ነው። ግን እናንተ ሌላ ቬጂቴብል አርጋችሁ ማድረግም ትችላላችሁ። እንደዚህ ከካሮት ጋር ሲሆን ግን ልጆች በቅመማ ቅመም ተጨምሮ ይወዱታል። እንደዚህ ያደራረኩኝ ጨረስኩ። ጉችን ና ጸዳው ና ደግሞ ልጆች ወደ ገሰዓት አካባቢ መጫወት ስለሚፈልጉ እዛው ቤት ያቅራቢያ ያለ ፓርክ ይዣቸው ወጣሁኝ ማለት ነው። ጸጉሬንም ታጥቤ ያለው ያው ለማሳየት ለመቅረጽ የመጀመሪያ ብሎክ ሰሪ ስለሆንኩኝ አልሆነም። ግን በቃ ሁሉንም ጋር መድረስ እንደሚቻል ላሳያችሁ ነው፣ ሞቲቬት ላደርጋችሁ ነው። ልጆች እየተጫወቱ ደግሞ እኔ ለራሴ ምን ሆኛለሁ የሚለውን የትእግስት ዋልተ ንጉሥና የቴድሮስ ተክለ አረጋዊን መጽሐፍ እያነበብኩኝ፣ ልጆችንም እያየሁኝ እንደዚህ አሳልፍኩ ማለት ነው። ስለዚህ የኔ ቆንጆ እህት እናቶች፣ እህቶች፣ ወላጅ አባቶችም ወላጅ የሆናችሁ በተለይ በውጭ ዓለም የምትኖሩ ሁሉ ኃላፊነት እኛ ጫንቃ ላይ ያለው ሁሉ ጋር መድረስ ይጠበቅብናል ይሆናል። ስለዚህ ያንን ኃላፊነት ለመወጣት ጠንክረን መስራት አለብን። ጊዜያችንን በፕሮግራም ከፋፍለን መጠቀም አለብን። ስራዎችን በእቅድ መጠቀም አለብን። እንደገና ደግሞ ስራ ብቻ አነርም ልጆችን ማጫወት፣ ለልጆች ጊዜ መስጠትም ተገቢ ስለሆነ ያንንም ለሶሻል ላይፍም፣ ራስንም መጠበቅ ለፈጣሪ ለእግዚአብሔርም ጊዜ መስጠት ይሄ ሁሉ እኛ ስለሚጠበቅ ስለዚህ ዋይዝ ሆነን ጊዜያችንን በአግባቡ ከፋፍለን በእቅድ ልንመራ ይገባል። የዛሬ ውሎ ይሄን ይመስላል። ወደ ቤት እየተመለስኩ እንወዳችሁ